ስቴትስ ጎል ሶከር አካዳሚ በሜሪላንድ በአሰልጣኝ ኤልያስ እንዳለና በስራ በሥራ ባልደረቦቹ ታዳጊ ልጆችን የእግር ኳስ ልምምድ በማሰልጠን ላይ እንዳለ ይታወቃል። ለክረምቱ በስፖርት ማሰልጠኛ ሕንፃ ውስጥ ዲሴምበር 6 ለሚጀመረው የእግር ኳስ ሥልጠና ምዝገባ ጀመረናል። ልምምድ የሚሰጥበት ቦታ አድራሻ 11751 ኦሪቨን አቬኒዩ ዊትን ስፖርት ፓቪሊዮን ሜሪላንድ ነው። እንደዚሁም የእግር ኳስ ሥልጠና አድማሱን በማስፋት በካናዳ አሁን ደግሞ በዲኤምቪ ቨርጂኒያ ልምምድ የሚሰጥበት ቦታ ፌርፋክስ ኤንቶን ዘ ፊትሊቲ ቨርጂኒያ መከፈቱን ሲያበስር በታላቅ ደስታ ነው። ምዝገባው በመካሄድ ላይ ነው። በታዋቂው የቀድሞ የኢትዮጵያ የብሔርያ ቡድን ተጫዋች ሌጀንዱ ተካበ ዘውዴና ከአገር ቤት ጀምሮ ሕፃናት ልጆችን በማሰልጠን ከሚታወቀው አሰልጣኝ ኤልያስ እንዳለ ጋር በመሆን ልምድ ያላቸው ወጣት አሰልጣኞችን ጨምሮ ልጆቻችሁን ለማሰልጠን ዝግጅታችንን ጨርሰናል። ታዳጊዎች እግር ኳስ ችሎታ እንዲኖራቸውና በአካል ብቃት የጠነከሩ እንዲሁም ከተለያዩ ጎጂ ሱሶች የጸዱ ብቁ ዜጋ ሆነው እንዲያድጉ ተግተን እንሰራለን። ወላጆች ልጆቹን ያስመዝግቡ። ስልጠናው የሚሰጠው በስፖርት ማሰልጠኛ ሕንፃ ውስጥ ኢንዶር ነው። ከእናንተ የሚጠበቀው በሁለቱም ስቴቶች ዕድሜያቸው ከ15 በታች የሆናቸው ታዳጊዎችን ማስመዝገብ ብቻ ነው። አካዳሚያችን የመለማመጃ ኳስ በነጻ ያቀርባል። ለሶስት ወር ሥልጠና በወር 100 ዶላር ብቻ በመክፈል ዌብሳይቱ ላይ በመግባት ሬጅስተር ማድረግ ብቻ ነው። www ኪድስ ጎል ሶከር አካዳሚ ኮም ለመዝገባ የሚሆን በማንኛውም የልጆችዎ ሥልጠና ዙሪያ ጥያቄ ካለው በዚህ ስልክ ቁጥር መደወል ይችላሉ። 1800 8822168 ኪድ ጎል ሶከር አካዳሚ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራናውያን ሳይንቲስቶች በሚስጥር ወደ ሩሲያ ተጉዘው እንደነበረ ተሰምቷል። እነዚሁ ኢራናውያን የኒውክሌር ሳይንቲስቶች ሁለት ሚስጥራዊ ስብሰባዎችን በሞስኮ ባለፈው ዓመት እንዳደረጉ ተነግሯል። ይህንን ግንኙነት መሰረት አድርጎም ኢራን አሁን በሩሲያ ድጋፍ አማካኝነት የኒውክሌር ግንባታዋን እያከናወነች ነው ወይ የሚል ጥያቄ ተነስቷል። የተጠናከረ ወታደራዊ ቁመና እንዳለ የሚነገርለት የሊባኖሱ ሄዝቦላ በትላንቱ የአየር ጥቃት አራት ኮማንደሮችን እንዳጣ ተነገረም። የእስራኤል ጦር 17 የሚሆኑ የሐማስ ሰዎችን መግደሉንና በቁጥጥር ስር መዋሉን አስታውቋል። የሱዳን ጦር መሪ ጀኔራል አብዱልፈታህ አልቡርሃን በኳዳ አሸማጋዮች የቀረበውን የሰላም እቅድ ውድቅ አድርገዋል። መዋጋታቸውንም እንደሚገፉበት ይፋ አድርገዋል። አጥፍቶ ጠፊዎች በፓኪስታን ፈጥኖ ደራሽ ኃይል ዋና መስሪያ ቤት ላይ ባደረሱት ጥቃት ሶስት ሰዎች ተገድለዋል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የተጠናከረ ወታደራዊ ቁመና እንዳለው የሚነገርለት ሄዝቦላ ትላንት በተፈጸመበት የአየር ጥቃት አራት ኮማንደሮቹን እንዳጣ ተነግሯል። እስራኤል በቤሩት በፈጸመችው ጥቃት የሄዝቦላን ባለስልጣናት መግደሏ ተነግሯል። ከፍተኛ የቡድኑ ሰዎች እስራኤል ቀይ መስመሩን ጥሳ ጥቃት ፈጽማለችም ብለዋል። የቡድኑ አመራሮችም ለዚሁ ከባድ የእስራኤል ጥቃት ምላሽ ለመስጠት ወይንም ላለመስጠት ንግግር በማድረግ ላይ እንደሆኑ ተነግሯል። ቡድኑ በዚህ ሰዓት በከባድ ሁኔታ እንደሚገኝም ተመላክቷል። ቡኑ አጸፋዊ ምላሽ ሳይሰጥ የሚቀጥል ከሆነ እስራኤል በቡኑ ሌሎች ኮማንደሮችና በሊባኖስ ላይ ጥቃት እንድታደርስ የሚጋብዝ ይሆናል የሚል አስተያየትም መሰጠት ጀምሯል። ሄዝቦላህ ባለፈው ዓመት ከእስራኤል ጋር ባደረገው ጦርነት በከፍተኛ ሁኔታ እንደተዳከመ ይታወቃል። እናም አሁን ከእስራኤል ጋር ወደ ሌላ ዙር ጦርነት የመግባት ፍላጎትም ሆነ አቅም እንደማይኖረው እየተነገረ ነው። የሊባኖሱ የሲቪል አስተዳደር አሁን ቢሆን የሄዝቦላን ትጥቅ ማስፈታት ይፈልጋል። በእነዚህና በሌሎች ምክንያቶች ቡድኑ ወደ ጦርነት መግባት እንደማይፈልግ ይታመናል። ሄዝቦላህ ነባር ኮማንደር የነበረው ሃይታም አሊ ታባ ታባይ መገደሉን አረጋግጫለሁ ብሏል። ከታባ ታባይ በተጨማሪ ሌሎች ሶስት የቡድኑ ኮማንደሮች በትላንቱ የአየር ጥቃት እንደተገደሉም ዲደብሊው ዘግቧል። ይህ ጥቃት በዚህ ወር በዋና ከተማ ቤሩት የተደረገ የመጀመሪያው ጥቃት ስለመሆኑም ተመላክቷል። በትላንትናው የኃይል ጥቃት አምስት ሰዎች መገደላቸውንና 28 የሚደርሱት ደግሞ መቁሰላቸውን የሊባኖስ የጤና ሚኒስቴር ይፋ አድርጓል። እስራኤልና ሄዝቦላ በዩናይትድ ስቴትስ አማካኝነት ባለፈው ዓመት የተኩስ አቁም ስምነት ላይ መድረሳቸው ይታወሳል። የሄዝቦላህ ወታደራዊ ክንፍ በትላንቱ ጥቃት ከፍተኛ የጦር ኮማንደር እንደተገደለበት ነው ይፋ ያደረገው። እስራኤል በኢራን የሚደገፈው ሄዝቦላ ራሱን ከአዲስ እንዳያደራጅና እንዳያስታጥቅ እንዲሁም የሊባኖ መንግስትም ይህንን በማድረግ እንዲተባበር በተደጋጋሚ ማስጠንቀቂያ ስትሰጥ ቆይታለች። ጠቅላይ ሚኒስትር ቤንያሚን ኔትናሁ የሊባኖስ መንግስት ቡድኑን ሙሉ በሙሉ ትጥቁን እንዲያስፈታ የገባውን ቁርጠኝነት እንዲፈጽም ሲሉም ጥሪ ማድረጋቸው ይታወቃል። ይህ ሲሆን ብቻ በሊባኖስ ያሉ ሁሉም ዜጎች የተሻለ ተስፋ ይኖራቸዋል ብለው ነበር። በተጨማሪም ይህንን በማድረግ ብቻ ከእስራኤል ጋር ጥሩ ጎረቤት ሆኖ መዝለቅ ይቻላል ማለታቸውም አይዘነጋም። የሊባኖሱ ፕሬዚዳንት ጆሴፍ አዎን ዓለም አቀፉ ማህበረሰብ ጣልቃ ገብቶ ነገሮችን እንዲያረጋጋ እየጠየቁ ነው። እስካሁን የተኩስ አቁም ስምምነት ከተደረሰ በኋላ ከአንድ መቶ በላይ ንጹሐን መገደላቸውን የመንግስታቱ ድርጅት መረጃ ያመላክታል። እስራኤል ሄዝቦላ ራሱን እያደራጀ ነው በሚል የምትከስ ሲሆን፣ የሊባኖስ መንግስት ግን ይህንን ክስ አይቀበለውም። ይልቁንም ትጥቅ ለማስፈታት እየሰራ እንደሆነ ነው በመግለጽ የሚገኘው። በሊባኖስ ባለው የተዳከመ ኢኮኖሚ ምክንያት የአገሪቱ ጦርም የ ተዳከመ እንደሆነ ይነገራል። እናም ቡድኑን ትጥቁን ለማስፈታት በሰላማዊ መንገድ እንደሚሰራ ነው በመግለጽ ላይ የሚገኘው። ሄዝቦላህ ከሀገሪቱ ጦር የበለጠ ጥንካሬ እንዳለው ይነገራል። መንግስት ቡድኑን በኃይል ለማስፈታት አቅም እንደማይኖረው ይታመናል። ኢራናውያን ሳይንቲስቶች በሚስጥር ወደ ሩሲያ ተጉዘው እንደነበረ ተሰማ። እነዚሁ ኢራናውያን የኒውክሌር ሳይንቲስቶች ሁለት ሚስጥራዊ ስብሰባዎችን በሞስኮ ባለፈው ዓመት እንዳደረጉ ታውቋል። ይህንን ግንኙነት መሰረት አድርጎም ኢራን አሁን በሩሲያ ድጋፍ አማካኝነት የኒውክሌር ግንባቷን እያከናወነች ነው ወይ የሚል ጥያቄ እንዲፈጠርም አድርጓል። ኢራናውያን ሳይንቲስቶቹ ሚስጥራዊ ጉብኝቱን ያደረጉት ባለፈው ዓመት ሀያ አራት እንደሆነ የፋይናንሻል ታይምስ ዘገባ ያስረዳል። ይሄው ድብቅ ጉዞም የኢራንን የኒውክሌር ፕሮግራም በቴክኖሎጂና በሌሎች ጉዳዮችም ለማገዝ እንደሆነ ተነግሯል። በድብቅ ከተጓዙት ውስጥም ከሶስት የኢራን ዩኒቨርሲቲዎች የተመለመሉ ሳይንቲስቶች እንደነበሩም ተነግሯል። እነዚሁ ሳይንቲስቶች ሁሉም ወደ ሩሲያ እንዲጓዙ የተደረገው በዲፕሎማቲክ ፓስፖርት እንደነበርም መገለጹ ይታወሳል። ባለፈው ዓመት የኒውክሌር ሳይንቲስቶቹ በሩሲያ የወታደራዊ ላብራቶሪ ተገኝተው እንደነበር ከዚህ ቀደም በወጡ መረጃዎች ተገልጿል። ሁለቱም ሚስጥራዊ የሳይንቲስቶቹ ጉዞዎች ከካሜራ ይሆን ከህዝብ እይታም የተሰወሩ እንደነበርም ይታወሳል። በእርግጥ ኢራን በዚህ ሰዓት ሙሉ በሙሉ በየትኛውም የሀገሪቱ ክፍል ዩራኒየም እየበለጸገ እንዳልሆነ ገልጻለች። ምክንያቱም በሰኔው ጦርነት ወቅት በደረሰባት ጉዳት እንደሆነ ማስታውቃለች። ነገር ግን ለሰላማዊ አገልግሎት ለሚውል ዓላማ ዩራኒየም እንዲበለጽግ ከማድረግ ማንም ሊያስቆማት እንደማይችል ትገልጻለች። ስለሆነም ዩራኒየም ማበልጸጓን እንደምትገፋበት ይፋ በማድረግ ላይ ነች። በዚህ ወቅት ቴህራን ከእስራኤል ጋር ዳግም ጦርነት ይነሳል በሚል ሙሉ ዝግጅት እያደረገች መሆኑን በተለያዩ አጋጣሚዎች እየገለጸች ነው። የሚሳኤል አቅሟን በብዙ እጥፍ እያሳደገችው እንደሆነም ውጭ ጉዳይ ሚኒስትሩን ጨምሮ ሌሎችም የሀገሪቱ ባለስልጣናት በተደጋጋሚ በመግለጽ ላይ ናቸው። ውጭ ጉዳይ ሚኒስትሩ አባስ አራክቺም በኒውክሌር ፕሮግራማችን ዙሪያ የምንሰጠው እጅ አይኖርም በማለት ጠንከር ያለ ንግግር በተደጋጋሚ ያሰማሉ። የእስራኤል ጦር 17 የሚሆኑ የሐማስ ሰዎችን መግደሉንና በቁጥጥር ስር መዋሉን አስታውቋል። የእስራኤል ጦር በደቡባዊ ጋዛ 17 የሐማስ ታጣቂዎችን መግደሉን እንዲሁም በቁጥጥር ስር ማድረጉን ይፋ አድርጓል። የተደረሰውን ተኩስ የማቆም ስምምነት እንዲጣስ በማድረግ ላይ የነበሩ ስለመሆናቸውም ተነግሯል። ጦሩ ባደረገው ዘመቻም አስራ አንዱን የሐማስ ታጣቂዎችን የገደለ ሲሆን ስድስቱን ደግሞ በቁጥጥር ስር እንዳዋለ የእስራኤል መገናኛ ብዙሃን አስነብበዋል። እነዚሁ የሐማስ ሰዎች በቡድኑ የ ውስጥ ምሽጎች በደቡባዊ የጋዛ ክፍል ነው በጦሩ እርምጃ የተወሰደባቸው። እነዚሁ የቡኑ ሰዎች በምድር ውስጥ አድርገው የእስራኤል ጦር ወደሚገኝበትና ቢጫ መስመር ወደተሰመረበት ስፍራ ለመግባት ሲሞክሩ የተያዙ እንደሆኑም ጦሩ ይፋ አድርጓል። በጦሩ ከተገደሉት የቡኑ ሰዎች መካከል አንደኛው ነባር የቡኑ የጦር መሳሪያ ማምረቻ አመራር እንደሚገኝበትም ይፋ ሆኗል። የጠቅላይ ሚኒስትር ቤንያሚን ኔትናሁ ጽህፈት ቤት ክስተቱ የተኩስ አቁም ስምምነቱን የጣሰ ነው ብሎ እስራኤል አሁንም ስምምነቱን ለማክበር ያላትን ቁርጠኝነት ገልጿል። እስራኤል ሐማስ ቀሪ ያልተመለሱ አስክሬኖችን እንዲመልስ፣ ትጥቁን እንዲፈታ ትፈልጋለች። ሐማስ ለአደራዳሪዎች የተኩስ አቁም ስምምነቱን እንዳልጣሰ፣ እንዲጣስም የምታደርገው እስራኤል እንደሆነች ይገልጻል። የሱዳን ጦር መሪ ጄኔራል አብዱል ፈታህ አልቡርሃን በኳዳ አሸማጋዮች የቀረበውን የሰላም እቅድ ውድቅ አድርጓል። የቀረበው የሰላም እቅድ በተባበሩት አረብ ኤሚሬትስ ፍላጎት የተቀረጸ ነው ብለዋል። የሱዳን ጦር ዩናይትድ አረብ ኤሚሬትስን ፈጥኖ ደራሽ ኃይሉን በመደገፍ ይከሳታል። ነገር ግን ይህ ክስ በአረብ ኤምሬትስም ሆነ በፈጥኖ ድራሻ ኃይሉ በኩል ሀሰት እንደሆነ ነው ተደጋግሞ የሚገለጸው። የሁለቱ ጀኔራሎች ጦርነት ሱዳንን ወደ ከፋ ደረጃ እንዳሸጋገራት ሲነገር፣ ከመቶ ሺህ በላይ ሰዎች እንዲገደሉ ከአስራ ሁለት ሚሊዮን በላይ የሚሆኑትን ደግሞ እንዲፈናቀሉ አድርጓል። ጀነራል አብዱል ፈታህ አልቡርሃን ከአሸማጋዮች ውስጥ የተባበሩት አረብ ኤምሬትስ እስካለችበት ድረስ ገለልተኛ አይሆንም ብለዋል። በዩናይትድ ስቴትስ፣ ሳውዲ አረቢያ፣ በግብፅ የተባበሩት አረብ ኤምሬትስ የቀረበውን የሰላም እቅድ ፈጥኖ ደራሽ ኃይሉ እንደሚቀበለው ሲገልጽ የሱዳን ጦር ግን እንደማይቀበለው አስታውቋል። ከላይ የተጠቀሱትን ሀገራት ያካተተው ኳድ የተሰኘው የአሸማጋዮች ቡድን ገለልተኛ እንዳልሆነ በሱዳን ጦር በኩል ቅሬታ ይነሳበታል። የተባበሩት አረብ ኤሚሬትስ በተደጋጋሚ ፈጥኖ ድራሽ ኃይሉን ትደግፋለች በሚልም ክስ ይቀርብባታል። በዚህ ምክንያት የሱዳን ጦር በኳድ በኩል የቀረበውን የሰላም እቅድ እንደማይቀበለው ይፋ አድርጓል። አሁን የዩናይትድ ስቴትሱና የሳውዲ አረቢያው የሰላም እቅድ ዝርዝር ጉዳይ እየተጠበቀ እንደሆነም አልጀዚራ ዘግቧል። አጥፍቶ ጠፊዎች በፓኪስታን ፈጥኖ ድራሽ ኃይል ዋና መስሪያ ቤት ባደረሱት ጥቃት ሶስት ሰዎች ተገድሏል። ሶስት አጥፍቶ ጠፊዎች በፓኪስታን ፈጥኖ ድራሽ ኃይል ላይ ያነጣጠረ ጥቃት ፈጽመው ሶስት የኃይሉ ሰዎች መገደላቸውንና አምስት የሚሆኑ ደግሞ መቁሰላቸውን ሮይተርስ ዘግቧል። አንደኛው አጥፍቶ ጠፊ በመግቢያ በሩ ላይ ቦምቡን አፈንድቶታል የተባለ ሲሆን፣ ሌላው ደግሞ በግቢ ውስጥ እንዳፈነዳው ባለስልጣናት ገልጸዋል። ሕግ አስከባሪዎች የፖሊስ አካላትና ወታደሮችን ጨምሮ ሁኔታውን በቁጥጥር ስር ስለማድረጋቸው ተመላክቷል። ሶስቱ መሟቾች ሁሉም የፈጥኖ ድራሽ ኃይሉ አባላት ሲሆኑ ከቆሰሉት አምስቱ ደግሞ ሁለቱ የፈጥኖ ድራሽ ኃይሉ አባላት መሆናቸው ታውቋል። እስካሁን ለጥቃቱ ኃላፊነት የወሰደ የታጠቀ ኃይል አለመኖሩም ተሰምቷል። በፓኪስታንና በአፍጋን ድንበር አካባቢ ባለፈው ሳምንት ጥቃት መቀስቀሱ ይታወሳል። ኪድስ ጎልፍ ሶከር አካዳሚ በሜሪላንድ በአሰልጣኝ ኤሊያስ እንዳለና በሥራ ባልደረቦቹ ታዳጊ ልጆችን የእግር ኳስ ልምምድ በማሰልጠን ላይ እንዳለ ይታወቃል። ለክረምቱ በስፖርት ማሰልጠኛ ሕንፃ ውስጥ ዲሴምበር 6 ለሚጀምረው የእግር ኳስ ስልጠና ምዝገባ ጀምረናል። ልምምድ የሚሰጥበት ቦታ አድራሻ 11751 ኦሪቨን አቬኒዩ ዊትን ስፖርት ፓቪሊዮን ሜሪላንድ ነው። እንደዚሁም የእግር ኳስ ስልጠና አድማስን በማስፋት በካናዳ አሁን ደግሞ በዲኤም ቪ ቨርጂኒያ ልምምድ የሚሰጥበት ቦታ ፌርፋክስ አንቶን ዘ ፊትሊቲ ቨርጂኒያ መከፈቱን ሲያበስር በታላቅ ደስታ ነው። ምዝገባው በመካሄድ ላይ ነው። በታዋቂው የቀድሞው የኢትዮጵያ ብሔርያ ቡድን ተጫዋች ሌጀንዱ ተካበዘውድና ከአገር ቤት ጀምሮ ሕፃናት ልጆችን በማሰልጠን ከሚታወቀው አሰልጣኝ ኤልያስ እንዳለ ጋር በመሆን ልምድ ያላቸው ወጣት አሰልጣኞችን ጨምሮ ልጆቻችሁን ለማሰልጠን ዝግጅታችንን ጨርሰናል። ታዳጊዎች እግር ኳስ ችሎታ እንዲኖራቸውና በአካል ብቃት ይጠነከሩ እንዲሁም ከተለያዩ ጎጂ ሱሶች የጸዱ ብቁ ዜጋ ሆነው እንዲያድጉ ተግተን እንሰራለን። ወላጆች ልጆቻቸውን ያስመዝግቡ። ስልጠናው የሚሰጠው በስፖርት ማሰልጠኛ ሕንፃ ውስጥ ኢንዶር ነው። ከእናንተ የሚጠበቀው በሁለቱ መስኬቶች ዕድሜያቸው ከ15 በታች የሆናቸው ታዳጊዎችን ማስመዝገብ ብቻ ነው። አካዳሚያችን የመለማመጃ ኳስ በነጻ ያቀርባል። የሦስት ወር ሥልጠና በወር 100 ዶላር ብቻ በመክፈል ዌብሳይቱ ላይ በመግባት ሬጂስተር ማድረግ ብቻ ነው። www ኪድስ ጎልድ ሶከር አካዳሚ ዶት ኮም ለመዝገባ ቢሁን በማንኛውም የልጆቹ ሥልጠና ዙሪያ ጥያቄ ካለው በዚህ ስልክ ቁጥር መደወል ይችላሉ። 18088268 ኬት ጎል ሶከር አካዳሚ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርገው። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።